አሜሪካና ሩሲያ ሁለተኛውን ዙር ውይይታቸውን ለማድረግ ቀን መቁረጣቸው ተሰምቷል። በጉዳዩ ዙሪያ ማብራሪያ የሰጠው የአሜሪካ የውጭ ጉዳይ ሚኒስቴር የሁለቱ ሀገራት ውይይት የሚካሄደው በቱርክ ኢስታንቡል መሆኑንም ነው የገለጠው። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠና አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስት በቀለ ነኝ። የማይተማመን ባልንጀራ በየወንዙ ይማማላል ይሏል አባው የመድሪቱ ሁለቱ ለሀያላን ሀገራት ምንም አይነት የጸጥታና የፖለቲካ ጉዳዮችን አላካተተም የተባለለትን ወዲያም የዩክሬንንም ጉዳይ በአጀንዶ አላሰፈረም በተባለለት ሁለተኛው ዙር ድርድራቸውን በኢስታንቡል ነገ በአውሮፓውያኑ ሚያዝያ አስር ቀን ያደርጋሉ ተብሎ ይጠበቃል። ይህንን መግለጫ ያወጣው ደግሞ በአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ነው። የመስሪያ ቤቱ ቃል አቀባይ ታሚ ብሩስ እንደገለጡት በሁለቱ ሀገራት መካከል የሚደረገው ውይይት በዋናነት በሁለትዮሽ ግንኙነት ዙሪያ ቀጣይ ጉዞ ምን መሆን እንዳለበት ለመምከር መሆኑን የገለጡት ይህ የሁለቱ ሀገራት የኢስታንቡሉ ኤምባሲዎቻቸውን አቋምና ተልዕኮ በዝርዝር ለማየትና ለማስቀመጥ ስለመሆኑ ነው የተገለጠው። የሁለቱ ሀገራት የልኡካን ቡድኖች ባለፈው ጥር 27 ቀን በአሜሪካ ቆንስላ ጄኔራል የመኖሪያ ቅጽር ኢስታንቡል ውስጥ መምከራቸውን የአናዶሉ ዘገባ አስታውሷል። ይህ የሩሲያው የዜና ተቋም ታስ ባሰራጨው ዘገባ ወደ ኢስታንቡል የሚሄደውን የሩሲያን የልኡካን ቡድን የሚመሩት በቅርቡ በአሜሪካ የሩሲያ አምባሳ ደር ሆነ የተሾሙት ሰው አሌክሳንደር ዳሪቼቭ ሲሆኑ ወደ ኢስታንቡል የሚጓዘውን የአሜሪካን የልኡካን ቡድን የሚመሩት ደግሞ በአሜሪካ የውጭ ጉዳይ ሚኒስቴር ረዳት ሚኒስትሩ ሶናታ ኮልቶር መሆናቸውን ገልጧል። የአሜሪካና የሩሲያ የባለስልጣናት ልኡካን ቡድኖች ከዚህ ቀደም በዩክሬን የተያዘው ጦርነት በሚያበቃበት መንገድ ዙሪያ ለመምከር በሳውዲ አረቢያ ሪያድ መገናኘታቸው አይዘነጋም። ከዚያ ውጭ ክሬምሊን ባወጣው መግለጫው ደግሞ በአሜሪካና በኢራን መካከል የሚደረገውን ውይይት እንደሚደግፍ አስታው እንደ ክሬምሊን ዝርዝር መግለጫ ታዲያ በሁለቱ ሀገራት መካከል ያለውን ውጥረትና መካረር ለማለዘብ ዋናውና ብቸኛው መንገድ ፖለቲካዊና ዲፕሎማሲያዊ ውይይት ብቻ መሆኑንም የገለጠው ትናንት በሩሲያ ፓርላማ የታችኛው ምክር ቤት ተሰብስቦ ከተህራን ጋር ለ20 ዓመታት የሚዘልቀውን የወታደራዊና የሌሎች ዘርፎች ግንኙነትና ጉዳይ ማጽደቁን በተገለጠበት ወቅት ነው። ክሬምሊንም መግለጫውን ያወጣው የአሜሪካው ፕሬዚደንት ዶናልድ ትራምፕ ባለፈው ሰኞ በሰጡትን ማብራሪያ አሜሪካና ኢራን የቀጥታ ድርድር ያ ያደርጋሉ ማለታቸው ይታወቃል። ምንም እንኳን ኢራን ድርድሩ የቀጥታ ሳይሆን በሶስተኛ ወገን የሚካሄድ ነው ብትልም፣ ይህ ክሬምሊኑ አፈቀላጤ ዲሚትሪ ፔስኮቭ በሰጡት የትናንት አመሻሽ መግለጫቸው ደግሞ ሩሲያ በኢራንና በአሜሪካ መካከል ያለው ውጥረት እንዲረግብ ዲፕሎማሲያዊና ፖለቲካዊ መፍትሄት ይበጃል፣ ለዚያ ደግሞ ሩሲያ ሙሉ ድጋፏን ታደርጋለች ነው ያሉት። ፔስኮቭ በማብራሪያቸው በሁለቱ ሀገራት፣ በአሜሪካና ኢራን መካከል የሚደረገው ድርድር የቀጥታ የሚሆን በሶስተኛ ወገን ብቻ የተካረረውን ውጥረት የሚያለዝብ ዝብና መፍትሄ የሚያመጣ ይሁን ሲሉ ተደምጠዋል። በኢራንና በአሜሪካ መካከል ውይይት ተደርጎ ከስምምነት ላይ የማይደረስ ከሆነ ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራንን በቦምብ እንደሚደበድቧት መዛታቸው ይታወሳል። ሩሲያና ኢራን በዲፕሎማሲና በወታደራዊ ዘርፍ ግንኙነታቸውን ማጥበቃቸው የተገለጠው ገና ሩሲያ በካቲት 2022 በብዙ ሺህ የሚቆጠሩ ወታደሮቿን በዩክሬን ለጦርነት ካዘመተችበት ጊዜ አንስቶ ነው። ሞስኮ ከዚያ በኋላም በዩክሬን ጦርነት የኢራን ስሪቶቹን ሻሂድና እና የካሚካዝ የሰው አልባ የጦር አውሮፕላኖችን መጠቀሟና ዩክሬንን ክፉኛ ማጥቃቷ ይነገራል። በሩሲያና ኢራን መካከል የወታደራዊና ፖለቲካዊ ኪዳን ውል የተፈረመው እንደ አውሮፓውያኑ አቆጣጠር በ2025 ጥር 17 ቀን በሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንና በኢራኖቻቸው ማስዑድ ፐዘሽኪያን መካከል ነው። በዚያ የሁለቱ ሀገራት ስምምነት መሰረትም ሩሲያና ኢራን በወታደራዊና በጸጥታ ጉዳዮች ዙሪያ አብረው ይሰራሉ። የጋራ የጦር ልምምዳቸውንም በሁለቱ ሀገራት ምድር ያደርጋሉ ሲል ያሳያል። ሩሲያ ከኢራን ባላት ቀረቤታና ወዳጅነት ተንተርሳም በተህራንና በዋሽንግተን መካከል ለማደራደር በቅርቡ ሀሳብ ማቅረቡ አይዘነጋም። በሩሲያና በአሜሪካ መካከል ከመከባበር የሚሆን ከመፈራራት ባይታወቅም፣ አሜሪካ በምስራቅ አውሮፓ ከሰፈሩት ወታደሮቿ አስር ሺህ ያህሉን ከዚያ ለማስወጣት ማቀዷን የበርካታ የመረጃ ምንጮች አመልክተዋል። ይህ ዜና የተነገረው ደግሞ በኤንቢሲ ኒውስ ትናንት በአውሮፓውያኑ ሚያዝያ 8 2025 አመሻሹን ነው። ቀድሞ የባይደን አስተዳደር የሩሲያን ወራሪ ኃይል ሲል ከዩክሬን ለማስወጣት በርካታ ወታደሮቹን ወደ ምስራቅ አውሮፓ ማስጠጋቱ ይታወቃል። ይሁንና ግን የትራምፕ አስተዳደር ከምስራቅ አውሮፓ ወታደሮቹን የመቀነሱና የማስወጣቱን እርምጃ በተመለከተ በዓለም አቀፉ የስትራቴጂክ ጥናት ማዕከል ምክትል ፕሬዚደንቱ ሴት ጆንስ በሰጡት ማብራሪያ አሜሪካ ወታደሮቿን የመቀነሷ ነገር በምስራቅ አውሮፓ ኃይሏን ሊያዳክመው ይችላል ሲሉም አስጠንቅቀዋል። አሜሪካ ከምስራቅ አውሮፓ ምድር ወታደሮቿን መቀነሷ በሩሲያ ቤት ልዩ ትኩረትን እንደሚያገኝ የወታደራዊ ና ፉትቦል የወታደራዊና የፖለቲካው ዘርፍ ተንታኞች ይገልጣሉ። ዩክሬን በበኩሏ ዛሬ አንድ ክስ ይዛ ቀርባለች። ያውም የቻይና ወታደሮች ከሰሜን ኮሪያ ወታደሮች ጋር መሳ ለመሳ ሆነው እየወጉኝ ነው ስትል ዩክሬን በማስረጃ ባስረገጠችው የክሷ ጭብጥም ከዚያ የዩክሬን ጦር ግንባር ሁለት የቻይናን ወታደሮች መማረኳን የተገለጠው ይሄ ደግሞ ሲያጋልጥ ይቆምጣል ይሉትን መሆኑ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ብልጋሪያ ሚሊተሪ ኮምን ያኒኬኒስ ቢናንቲቲን ቢዝነስ ዴይ